ኦኬ እሷን የሚወዳትና የሚያፈቅራት ቢሆን ኖሮ ለእሷ ትልቅ ቦታ ይኖረው ነበረ። ቤተሰብ እንግዲህ እኔ ዛሬ ይዤላችሁ የመጣውት ነገር በጣም የሚገር የሚደንቅ ነገር ነው። አላቅም አንድ እህታችን አለች ስለ ብሩኬና ስለ ሀይሚ የሆነ ምን ግርሽ ነገር አለ ከባድ ነገር ነው። የእነሱን ነገር መንገር እፈልጋለሁ። የልቤን መናገር እፈልጋለሁ። እባክሽን ይሄን ነገር ሰው እንዲሰማ ተመልካቾቻችሁ ተመልካቾች እንዲሰሙ እፈልጋለሁ። እነሱ ላይ ምን አይነት ጥፋት እንዳለ ማወቅ አለባቸው ብላ አንዴታችን ነች። ከእስራኤል አገር ነው እንግዲህ። እስቲ እናውራትና ስለ እነሱ ብዙ ነገር ታውቃለች። ለብሩክም ጊፍተሩ ነች፣ ጊፍት ትሰጣለች። ለሀይሚም እንደዛው ጊፍት የምትሰጣቸው ልጅ ነች። እንግዲህ በስንት መክራ ነው ስልኬን ያገኘችው። እስቲ እንደውልላትና፣ አሁን በአሁኑ ሰዓት እዚህ ነው ያለችው፣ እዚህ መታለች። ከነሱ ጋርም ልትገናኝ ነው አሁን በቅርብ ትገናኛለች፣ እገናኛለሁ ብላለች። ግን በጣም ምን እንጃ ብቻ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አርጋችሁ በደንብ በደንብ በማርያም ላይክ አርጉ፣ ሰብስክራይብ አርጉ። ፕሊዝ ስህቶቼ አሁን እንሰማት አለን ማለት ነው። እስቲ ምን ምን አይነት ንግግር እንዳላት እስቲ፣ ሁላችንም። ኮፒራይት እንዳይጠይቀኝ። ሄላው አቤት! እንኳን ደህና መጣሽ ከእስራኤል። እንኳን ደህና መጣሽ። አሜን አሜን። እንኳን ደህና ቆየሽ። ሰላም ነው አይደለ? ሰላም ነው። እንዴት ነሽ? ያው ስልኬን አፈላልገሽ እንዳገኘሽው ነው እሄ ይሄ ነገርሽ እኔኮ አሁን መጀመሪያ፣ ችግር የለውም እህቴ ምን ነበረ? ምንድን ነው? ስለነ ሀይሚ ስለነ ብሩኬ ሀሳብ አለኛል። እነሱም ላገኛቸው ነው በቅርብ ብለሽኛል። ብሩኬና ሀይሜ አሁን እንደሚታወቀው እንግዲህ አሁን በጭቅጭቅ ምናምን ነው የሚታወቁት። አዎ እንጂ ምንም አንቺ አሁን እያየሻለሹ ነገር ምን ፍቅር ፍቅር ላይ ናቸው ነው እያልሻለሹ፣ ጨዋታ ላይ ናቸው እያልሻለሹ፣ ምንድን ነው የሚታይሽ ስለ እነሱ ጉዳይ? እኔ ፍቅር ላይ ናቸው ግን በአሁኑ ሰዓት እየተጣሉ እንደሆነ ነው የማውቀው። ፍቅረኛሞች እንደሆኑ ነው የማውቀው። ያው ያው ምንሽ ሃይኒ በጣም የሚገርምሽ ነገር ጥፋት እያጠፋች ነው እሱ ጊዜ ትጠራጠረዋለች ምናምን። እሱም ያለው ነገር እሱ ጋርም ያለው ነገር አይልም ያው እውነተኛ ፍቅርና እውነተኛ መዋደድ ቢኖራቸው ኖሮ እንደዚህ አይነት ፊዚካሊ ማያሳያትም ነበረ። እሷም ደግሞ ያው ሁሉ ጊዜ መጠራጠር፣ መደጋጀት ብሩኬ እሷን የሚወዳትና የሚያፈቅራት ቢሆን ኖሮ ለእሷ ትልቅ ቦታ ይኖረው ነበረ። ማለት ምን ለማለት ፈልግች ነው? እንዴት ለእሷ ብዙ ነገር እያደረገ ያለው? እንግዲህ እወድሻለሁ ወይ አፈቅርሻለሁ የፍቅር መግለጫ ሲገልጽላት ታውቂያለሽ? እሱን አላውቅም። ፍቅር ሲገልጽላት አይቼም አላውቅም። ያው ስለዚህ ይሄ ማለት ምን ማለት ሊሆን ይችላል፣ ህይወት ይኖረዋል ብዬ ነው የማስበው። እኔ እንጃ እንግዲህ አላውቅም። እኔ እንደዚህ አትበይ በእናትሽ። እሷም እኮ ተናዳ ነው እንዴ? እሷም እኮ ትናዳለች እኮ ያቺ ፍቅረኛ የመጀመሪያ ፍቅረኛው እኮ እየላከችለት እኮ ነው። ቁጥ እያወራታል እያወራት እኮ ነው ያለው እሱ እሱ እኮ እሷንም ያናዳታል እንዴ ነው የምታስብ አንቺ? አይኒ፣ ነበረ ቦታ የሚሰጣት የምናየው። ግን አሁን እየሰጠ ያለው ቦታ ለአይኒ እየሰጣት ይመስለኝም፣ እኔ እያየሁት ከሆነ እና ብሩኬም ደግሞ አሁን በቅርብ ጊዜ ወይ ዱባይ ወይ እስራኤል ይሄዳል፣ የሚሄድበት ሀገር አለ። የሄድበት ምክንያቱም ደግሞ እኔ እርግጠኛ ሆኜ ያን ነገር እርግጠኛ በመሆንበት ጊዜ የዛን ደውኝ ኔ ለአንቺ እነግርሻለሁ። እኔ እንጃ፣ እኔ ብቻ በጣም ያሳዝናል የእነሱ ነገር። እኔ አላቅም፣ ብቻ አዎ ክብር አዎ፣ ለወንድ ልጅ ክብር ያስፈልጓል፣ አውቃለሁ። ግን ምንድነው፣ ክብር ያስፈልጋል። ሁሉ ጊዜ እንደዚህ በቃ ሁሉ ጊዜ የሴት ልጅ በላይ የበላይ መሆን የለባትም፣ ገባሽ። የበላይ መሆን የለባትም፣ ትንሽ ደግሞ የበታች መሆን የለባትም። ግን ሁሉ ነገር አግባብና ቦታ አለው። እኔ እንጃ፣ እኔ ያው እኔ ሁለቱንም ነው ጥፋተኛ ማደርጋቸው። ሁለቱም ጥፋተኞች ናቸው። ብሩክ ላይም ጥፋት አለ፣ ሀይሚ ላይም ጥፋት አለ ነው ምለው። እኔ ብሩክ ምን አጠፋ? ምንም ያጠፋው ነገር የለም። ምን አጠፋ እንዴ? ወስኖ መሄዱ ሳ አናድሽም። እንዲህ አንቺን ቆይ አይ አንቺ ተልኮ አለሽ ማለት ነው። እኔ አላውቅም ብቻ ይቅርታ አርግልኝ። ይሄ ለመናገር ነበር። አይ አንተ ተልኮ ነው እናንተ ሲጀመር ማለት ነው። ትክክለኛ ኢንፎርሜሽን አታስተላልኩም። ለዛ ነው እኮ የችግሩ ምንድነው፣ እናንተ ትክክለኛ ኢንፎርሜሽን ስለማታስተላልኩ፣ አቅሙ ስለሌላችሁ ነው እንጂ እኔ ችግር ምናምን የለብኝም ከሁለቱም ጋር ሁለቱም በደንብ ነው የማውቃቸው። ገባሽ ያለውን ነገር ግን ያው ግልጽ አድርጌ ነው የነገርኩሽ እኮ ቢሆንም፣ ግን አንቺ እኮ አሁን እኔ እንጃ ብቻ አላውቅም። የምትናገሩ ንግግር ምንም እንትና አላለኝም። ግን ምንድነው ያው እነሱ ፍቅረኛ ሞች እንደሆኑ ነው የማውቀው። የድሮ ፍቅረኛ በድሮ አልፏል። ግን ያው አይሚ በምትናገረው በምትናደደው ነገር በፍቅረኛው እኮ ብትሆን ነገርኩሽ እኮ እንደነገርኩሽ ነው። ነቃራቶችን መደጋገም አይጠበቅብኝም። አራ ይጠበቅብኝም ፍቅረኛው ብሆን ኖሮ እንደነገርኩሽ ነው። የፍቅር መግለጫዎች ይሰጣት ነበረ፣ የፍቅር ይሰጣት ነበረ፣ ጊዜ ይሰጣት ነበረ። ግን ያ ነገር በቃ እሱ የሌላ የራሱ የሆነ ነገር ሊኖረው ይችላል። አላውቅም እሺ ለማንኛውም አመሰግናለሁ እኔ ነግሬሽ የፈለኩት ይሄንን ነው እና ወደ ፊት ደግሞ ብዙ ምን ነግሬሽ ለእነሱ ምን ነግሬሽ ነገር በቅርብ ጊዜ ምን ነግሬሽ ነገር አለ ከባድ ከባድ ነገሮች የተፈጠሩ ነው እሱንም ደግሞ እኔ እርግጠኛ ሆኜ ማስረጃ ይዤ በማስረጃ ነው የማስረዳሽ እንደዚህ ዝም ብዬሽ በቃላት ምናምን ሳይሆን በማስረጃ ነው እሺ አመሰግናለሁ እሺ ጊዜ ስጪኝና እነግርሻለሁ ሁሉን ነገር እሺ አመሰግናለሁ እቴ እሺ ኦኬ እኔ ከዚህ በኋላ አንቺን አናግርሻለሁ። እንዴ! ድፍረቷ ንግግሯ በጣም ከ... ግን ለሀቅ ከሆነ እውነት ነው ፍቅር፣ እስካሁን ለምን ያልገለጸ? ይሄው እነ ጃኒን እያየን ነው። ጃኒን እንኳን በቀደም መቶ እንኳን አዶናይ እንዴት እያደረጋት እንደሆነ እኔ እዛ፣ ብቻ ይሄን ሃይሚ ነገር ላይ ምንም በቃ አላውቅም። ለማንኛውም ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው! እንዴት እንዳቃጠለች ሴትዮዋ።